እነሱ እርስ በራሳቸው ይተዋወቃሉ እርስ በርሳቸው እህትማማች ናቸው እርስ በርሳቸው ይዋደዳሉ እንግዲህ አንዳንድ ጊዜ ሳታስበው አዳም ለዜድ ጊፍት በመስጠት የዴዚ ዊን ሄዷል ማለት ነው ዊን ደግሞ አይቀመጥም ዘላለም ገባችሁ ነግም ከአንዱ ጋር ስትጫወት ይሄዳል ያ ዊን ማለት ነው ስለዚህ ለምንድን ነው በዚህ ልክ መነጋገር ያስፈለገው ለምድ የሰው ፎቶ እንደገና። ሴትዮዋ የተከበረ ሴት ናት፣ ትልቅ ሴት ናት። ኢቭን ዴዜንም ሰፖርት ሰሳድርጋት። ስለዚህ እንደዛ አታደርጉ ገይስ፣ ጥሩ አደለም። ምክንያቱም እሷ እኩያችን አደለችም፣ እንደኛ አይደለችም። ስለዚህ ትልቅ ሴት ስለሆነች የአዳምን ፎቶ የዜድን ጊፍተር ፎቶ እየዘገዘጋችሁ ብዙ ነገር የምታደርጉ ሰዎች በጣም አስፈላጊ አይደለም። እንግዲህ አሌክስም ተው ብሏል፣ ዜድም አልፈልግም ብላለይ፣ ዴዚም ደግሞ አታደርጉ ብላለች። ስለዚህ ከዚህ ድርጊታችሁ ልትቆጠቡ ይገባል። ሰው ሲጣላ ሲጀምር እነሱ አልተጣሉም። እንግዲህ ያው ዊኗ ስለተወሰደባት ኖርማል ያኔ ዝም ብላ ደብሯታል ዴዚ። ስለዚህ ቢደብራትም ደግሞ ወይን መወሰዱ ያለ ነገር ነው፣ ግን ሌሎቻችሁ መሀል ገብታችሁ የማይሆን ነገር የምታደርጉ ሰዎች ግን ለእናንተ ጥሩ አይደለም፣ አይመጠንምም። አንደኛ አዳም ትልቅ ሰው ናት፣ ልጆች አሏት። ስለዚህ ፎቶዋ በየቦታው በሚዘገዘግ ሰዓት እሷ እነሱን ሰፖርት ስልታደርግ መታ ፎቶዋ በየቦታው ሲዘገዘቅ ለእሷም ጥሩ ስላልሆነ እንደዛ አታደርጉ ጋይስ። ከቻን ሰው ሲጣላ ለማስታረቅ ደግሞ ሲቀጥል፣ ሁላችሁም ታውቃላችሁ። ምክንያቱም ዜድና ዴዚ ምን አይነት ግንኙነት እንዳላችሁ ሁላችሁም ታውቃላችሁ። ዜድ እኮ በዴዚ ምክንያት በጣም ብዙ ስድቦችን፣ ብዙ ትችቶችን፣ ብዙ ነገሮችን ያስተናግዳል። ስለዚህ እናንተ ደግሞ እንደዛ ማድረግ የለባችሁም ብዬ ነው ምላችሁ ማለት ነው። እንደዛ አታድርጉ፣ ጥሩ አይደለም። ሰውን አትዘግዝጉ። እነሱ እርስ በራሳቸው ይተዋወቃሉ፣ ነገ ተመልሰው ይገናኛሉ። እናንተ ግን ዳር ትቀራላችሁ ማለት ነው። እንግዲህ ብዙዎቻችሁንም ዜድ እየቦለፈቻችሁ ነው። ከዜድ ቤት ብሎ ከምትደረጉ ከምትጣሉም ማቆሙ የተሻለ ነው። እነሱ አልተጣሉም፣ እርስ በርስ ኦሬዲ የሆነ በቃ ዊን እኮ አይቀመጥም ዘላለም ዴዚ ጋ ነግጧት አንዱ መጥቶ ይወስደዋል። ስለዚህ ኖርማል ነው። ለምንድን ነው እንደዚህ ነገር የምታጋግሉት? ለምን አታቀዘቅዙትም? ኢቪን አሌክስ ጋ ሁላ ደርሶ አሌክስ እንደገና ስቶሪ ላይ ፎቶ አትዘግዝቁ ብሎ ተናገረ። ዴዚም አትዘግዝቁ ብላ ተናገረችው። አሁንም እየዘቀዘቃችሁ ነው ያላችሁት። እናንተ ማለት ከባለቤቱ በላይ ናችሁ ወይም ከባለቤቱ በላይ እኛ ተቆርቋሪ ነው የምትሉ ሰዎች ግን ጤናችሁ ጤናችሁ ደህና ነው ማለት ይህ ጤነኛ ናችሁ? በስነ ስርዓት እንደሰው ታስባላችሁ እንዴ? ከባለቤቱ በላይ አውቃለሁ ማለት ቡዳ ነው እኮ ነው የሚባለው እስከ ተረቱ። ስለዚህ ዜድ እና ዴዚ እንዲቀያየሙ አታደርጉም። ምክንያቱም በቀላል ነገር እንደዚህ ነገሩ እናንተ የባስ የምታጋግሉት ለምንድን ነው እነሱ ሳያጋግሉ እነሱ ምንም አልመሰላቸውም። ደዚ ምንም አልመሰላት። አዳምም ሰፖርት አድርግሻለሁ፣ በቃ ሶሪ ብላታ አለ ይቅርታ ብላታ አለች። ምክንያቱም ስለደበራት ነው፣ ግን ሶሪ የሚያስብልም ነገር አይደለም። ግን ያው ደዚ ወይን ሲወሰድባት ስለደበራት፣ እናንተ ነገሩን ስላጋጋላችሁት ምናምን ነው እንጂ አዳምም ለዜድ ጊፍት ሰታ የማስወሰድ መብቷ ነው። የዜድን የዴዚንም ጊፍት ደግሞ እንዳይ ወይን እንዳይወሰድ እናንተ ለምን አልተከላከላችሁም? ለምን አልሰጣችኋትም? ለምን አላዳናችሁትም እንዴ? እናንተ በቃ ሰውን ለመሳደ ብቻ ነው እንዴ የተዘጋጃችሁት? ሲቀጥል ደግሞ እነሱ እህትማማቾች ናቸው። ሁሉም ህትማማቾች ናቸው። አብረው ሰፖርት የሚደራረጉ ሰዎች ናቸው። አብረው ያሉ ናቸው። ስለዚህ ለምንድን ነው ሰውን ለማጣላት በዚህ ልክ የምትሄዱት? ዜድ በጣም ነው የደበራት። ምክንያቱም ትልቅ ሴት ናት። ስለዚህ እሷ እሷን ሰፖርት ላደርግ ብላ መጥታ እዚህ ጋ ስትሰደብ ልጆች አላት ዩኒቨርሲቲ የገቡ ልጆች አላት። ስለዚህ ልጆቿ ይህን ፎቶዋ ተዘግዝቆ ሲያው በምን ምክንያት ፎቶች ተዘቀዘቀ ብለው ቢጠይቋት በምን ምክንያት ነው ብላ ልትነግራቸው ሰፖርት አድርጌ ጊፍት ስለሰጠሁ ነው የተዘቀዘኩት ተዘቀዘቅኩት ብላ እንዴት ትናገር ነው የምትፈልጉት? እውነት ለመናገር በጣም ይደብራል። የሚደብር ስራ አትስሩ። በቃ ሰው ሲጣላ ለማስታረቅ ሞክሩ፣ ካልቻላችሁ ደግሞ አርፋችሁ ተቀመጡ። ለምደን ነገር የምታጋግሉት እናንተ እየሄዳችሁ በየቦታው ፎቶ እየዘቀዘቃችሁ በየቦታ። ይሄ ማለት በቃ ዴዚን የምትወዷት ከሆነ ዴዚ ከሰው ጋር እንዳትጣላ ዴዚ ሰው እንዳይነካት መከላከል መብታችሁ ነው። ግን በዚህ ልክ አታድርጉ። ጥሩ አይደለም ጋይስ የምር ይደብራል። ለምን ነው የሚደብረው እንዴ? ዜድ እኮ ለዴዚ ብዙ መስዋዕትነት ትከፍላለች። ይህን አታውቁም እንዴ? ስለዚህ የዴዚን ዊን ዜድ ብትወስደው ምንም ማለት አይደለም። ሌላ ሰው አልወሰደው፣ ዜድ ናት የወሰደችው፣ አይደለም ሰው ምንም ማለት አይደለም። ለምን ዜድ እኮ በየቦታው ስንት ነገር ተረግጣለኝ፣ ስንት ነገር ተደርጋለኝ በዴዚ ምክንያት። ለዴዚ ናት እንኮ ባለች ሰዓት ለዴዚ በመከላከሏ። ስለዚህ እናንተ ከዜድ ለዴዚ አትቀርቧትም ገባችሁ እናንተ እንደ ዜድ ለዴዚ መስዋዕትነት አትከፍሉላትም ስለዚህ እዚ ጋር እየመጣችሁ ነገር አታጋግሉ ከቻላችሁ ነገር ለማስታረቅ ሞክሩ እንዲቀረቡ ለማድረግ ሞክሩ እንጂ የአዳምን ፎቶ የዜድን ጊፍተሮች እንደዚህ ያደረጋችሁ የምታባረሩ ከሆነ እኮ ዜድ ደስ አይላትም ምንሆናችሁ ነው ጋይስ ጤነኛ ናችሁ ግን የዜድን ጊፍተሮች ስታባረሩባት ዜድ ደስ የሚላት ይመስላችኋል ስትሰድቡባት ደስ የሚላችሁ ይመስላችኋል ነገኩን ኩን ናቸው መተው ሰፖርት የሚያደርጓት፣ ዴዚ ምኩ ደስ አይላት። እንደዛ ስታደርጉ የዜድ ደጋፊዎች የዴዚን ጊፍተሮች እየዘገዘቁ ምናምን ቢያባረሩ ዴዚ ደስ የሚላት ይመስላችኋል? የተቀማቱ ይመስላችኋል ነው? እንደዚህ አይነት ነገር አታደርጉ። በመሀላቸው ቅሬና እንዲሰማ በመሀላቸው አብረው እንዳይጫወቱ አብረው የሆነ ነገር እንዳያደርጉ አታደርጉ። ስለዚህ ባካችሁ ተለመናችኋል፣ ሁሉም ሰው እየለመናችሁ ነው። ታው ተብላችኋል። የአዳምን የዜድን ጊፍተር ፎቶ አትዘግዝቆ። የልጆች እናት ናት፣ ታላቃችሁ ናት። በእድሜም ተበልጣችኋል። አሁን ከምዘገዝቋት ሰዎች ሶስት ነዜ ስነ ስርዓት ይኖረን፣ ትልቅ ሰው እና ክብር። ደዚና ዜድ፣ አሌክሶ፣ አዳም እነሱ ቤተሰብ ናቸው። ስለዚህ ቤተሰብ መሀል ገብታችሁ የማይሆን ነገር አታደርጉ። ውድ የቻናል የተከታታዮች ለቻናሉ አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁን አትርሱ። በአዲስ ቪዲዮ መጣለው። እንግዲህ ቻናሉ አዲስ ነው። ሁላችሁም ላይክ ሰብስክራይብ ማድረጋችሁን አትርሱ። ለነበረን ቆይታ አመሰግናለሁ። መልካም ጊዜ። ሰላም ለሀገራችን ይሁንልን። ባይ